ጤና ስጥልን ላይ የተከበራችሁ የቅርንጫፍ ጽ/ቤታችን ግብር ከፋዮች እና የዩቲዩብ ቻናላችን ቤተሰቦች ለዛሬ ዘንላችሁ የመጣነው ትምህርታዊ ቪዲዮ ሱር ታክስን የተመለከተ ይሆናል። አብራችሁም ቆዩ። ሱር ታክስ ቀጥተኛ ካልሆኑ የታክስ አይነቶች ውስጥ የምትመደብ ሲሆን በተለያዩ አገራት በተለያየ ምጣኔ ስትሰበሰብ የቆየች የታክስ አይነት ናት። በባህሪዋ ለአጭር ጊዜ ወይም ደግሞ በዘለቄታው የምትሰበሰብ የታክስ አይነት ስትሆን መንግስታት የተለያየ ተግባራትን ለማከናወን ፕሮጀክቶችን ሊሆን ይችላል፣ የፕሮግራሞችን ሊሆን ይችላል፣ አለዛም በተለያየ ሁኔታዎች ተጨማሪ ፋይናንስ በሚያስፈልጋቸው ጊዜ የምትጣልና የምትሰበሰብ የታክስ አይነት ናት። ሱር ታክስ ረዘም ያለ ታሪክ ያላት ስትሆን አሜሪካ ከሁለተኛ የዓለም ጦርነት በኋላ ከፍተኛ ፋይናንስ አስፈልጓት ስለነበረ ከፍተኛ ገቢ ባላቸው ግለሰቦችና ድርጅቶች ላይ ሱር ታክስን በመጣል እንደሰበሰበች ታሪክ ያሳያል። እንደዚሁም በ1968 እንደ አውሮፓውያን አቆጣጠር በቪየትናም ሀገር 10 በመቶ ሱር ታክስ ተሰብስቦ እንደነበረ እንደዚሁ በታሪክ ተቀምጦ እናገኘኋለን። ከዚህ በተጨማሪም የምስራቅና ምዕራብ ጀርመን የተባሉ ሁለት ሀገራት ወደ አንድ ሀገር በተሰባሰቡበት ጊዜ ተጨማሪ ፋይናንስ አስፈልጓቸው ስለነበረ 55 በመቶ ሱር ታክስ በመጣል ተጨማሪ ገንዘብ ለማሰባሰብ ችለዋል። የቅርብ ጊዜውን ብንመለከት የአሜሪካ ፕሬዚዳንት የነበሩት ባራክ ኦባማ እሳቸው ያስጀመሩት የኦባማ ኬር የተባለው የጤና ፕሮግራም ለማስፈጸም ተጨማሪ ፋይናንስ አስፈልጓቸው ስለነበረ ከፍተኛ ገቢ ባላቸው ግለሰቦች ላይ የ0.9 በመቶ ሱር ታክስ ጥለው ሲሰበሰቡ እንደነበረ እንደዚሁ መረጃዎች ያመላክታሉ። ከዚህም በተጨማሪ የአውሮፓ ሕብረት አባል አገር የሆነችው ፈረንሳይ እንደ ጉግል፣ ፌስቡክ የመሳሰሉ የዲጂታል ካምፓኒዎች ላይ ከሀገሪቷ ከሚያገኙት ገቢ ላይ ተጨማሪ ሱር ታክስ መጣል አስፈላጊ ሆና ስላገኘችው ከ2019 እንደ አውሮፓውያን አቆጣጠር ጀምሮ በእነዚህ አይነት ካምፓኒዎች ላይ 3 በመቶ ሱር ታክስ እንዲከፍሉ በመጣል እስካሁን ድረስ እየሰበሰበች እንደሆነ ታሪክ ያሳያል። በሀገራችንም ሱር ታክስ እንደ ተጨማሪ ታክስ ተጥሎ መሰብሰብ የተጀመረው አገሪቷ ባጋጠማት የድርቅ አደጋ ተጨማሪ ፋይናንስ ማሰባሰብ አስፈላጊ ሆኖ በመገኘቱ በ1967 በወጣ አዋጅ ተደንግጎ ተግባራዊ እንደተደረገ እንደዚሁ እንመለከታለን። ከዛም በኋላ በ1999 በሚኒስትሮች ምክር ቤት ደንብ ጸድቆ፣ ሱር ታክስ 10 በመቶ እየተሰበሰበ ይገኛል። ይህ ደንብ እስካሁንም ድረስ ተፈጻሚ እየተደረገ ይገኛል ማለት ነው። በሀገራችን ሱርታክስ የሚሰበሰበው ነፃ ከተደረጉት በስተቀር ወደ ሀገር በሚገቡ እቃዎች ላይ ብቻ ሲሆን በአገር ውስጥ የሚከናወን ግብይት ላይ ሱርታክስ አይሰበሰብም። ሱርታክስን ለማስላት መሰረት የሚሆነው እቃው የተገዛበት ዋጋ፣ ለእቃው የወጣ የመድህን አርቦን፣ እንደዚሁም ደግሞ የትራንስፖርት፣ የመጫኛ፣ የማውረጃ ወጪዎች ከተደመሩ በኋላ የጉምሩክ ቀረጥ ከተሰላ በኋላ እንደዚሁም ኤክሳይዝ ታክስ ከተሰላ በኋላ የነዚህ ድምር ውጤት ላይ ተመስርቶ አስር በመቶ ሱር ታክስ የሚሰበሰብ ይሆናል ማለት ነው። እንዴት ይሰላል የሚለውን በተመለከተ በኤግዛምፕል እንመለከታለን። ወደዚያው ሱር ታክስን ለማስላት መሰረት የሚሆነው የጉምሩክ ቀረጥ ማስከፈያ ወይም የሲአይኤፍ የሚባለው ሲደመር የጉምሩክ ቀረጥ ሲደመር ኤክሳይዝ ታክስ እንደሆነ ቅድም አንስተናል። ይህንን በምሳሌ እንመልከተው። የተሽከርካሪ ዋጋ አንድ ሚሊዮን ብር ቢሆን ይህንን ተሽከርካሪ ለማጓጓዝ የወጣው ሃምሳ ሺህ ብር ቢሆን እንደዚሁም ኢንሹራንሱ አንድ ሺህ ብር ቢሆን ለዚህ ተሽከርካሪ የተመደበው የጉምሩክ ቀረጥ 35 በመቶ አድርገን ብንወስድ እና ኤክሳይዝ ታክሱም 25 በመቶ ቢሆን ለዚህ ተሽከርካሪ ሱር ታክሱ እንዴት ይሰላል የሚለውን በምሳሌ እንመልከት። የሱር ታክሱን ለማስላት መጀመሪያ ማስላት የሚኖርብን ነገር የጉምሩክ ማስከፊያ ዋጋውን ወይም ሲአይፍ የተባለውን ነው። ስለዚህ ይህንን ለማድረግ መጀመሪያ የምናደረገው ነገር ምንድን ነው? ለተሽከርካሪው የወጣው የመግዣ ዋጋ እንደዚሁም የመድን አርቦን ወይም ኢንሹራንስ የምንለውንና የትራንስፖርት ወይም ፍራይት የወጣ ዋጋን እነዚህ ሶስቱን መጀመሪያ እንደምራለን ማለት ነው። በስክሪን ላይ እንደምትመለከቱት ተሽከርካሪው የተገዛው አንድ ሚሊዮን ብር ነው። ለኢንሹራንስ የወጣው 50 ሺህ ብር ነው። እንደዚሁም ደግሞ ለማጓጓዣ 1 ሺህ ብር ወጥቷል። እነዚህን ስንደምራቸው አንድ ሚሊዮን 51 ሺህ ብር ይመጣል ማለት ነው። ሲይፍን ካገኘን ቀጥለን የምናደረገው ነገር ምንድነው? የጉምሩቅ ቀረጡን ነው የምናሰላው ማለት ነው። የጉምሩክ ቀረጡ በዚህ ምሳሌ መሰረት የተሰጠው ምጣኔ 35 በመቶ በመሆኑ የሲይፍ ወይም የዚህ 1 ሚሊዮን 51 ብርን በ35 በመቶ ስናባዛው 367850 ብር እናገኛለን ማለት ነው። ስለዚህ ይሄ የጉምሩክ ቀረጡ ይሆናል ማለት ነው። በመቀጠል የምናደርገው ነገር ምንድን ነው? የዚህን ተሽከርካሪ ኤክሳይዝ ታክስ ነው የምናሰላው። ኤክሳይዝ ታክሱን ለማስላት ደግሞ ምን ማድረግ ይኖርብናል? ሀና ለ ላይ ያገኘናቸውን ውጤቶች መደመር ይኖርብናል ማለትም ሲአይፉን ሲደመር የጉምሩክ ቀረጥ ማድረግ ይኖርብናል ማለት ነው። ስለዚህ ሀ 1 ሚሊዮን 51ሺ ብር ነው የጉምሩክ ቀረጡ ደግሞ 367850 ብር ነው። እነዚህ ሁለቱን ስንደምራቸው 1418850 ብር ይመጣል ማለት ነው። በዚህ ምሳሌ የኤክሳይስ ሬቱ 25 በመቶ የኤክሳይስ ምጣኔው 25 በመቶ ስለሆነ 1418850 ብርን በ25 በመቶ ስናባዛው 354712 ብር ከ50 ሳንቲም ይመጣል ማለት ነው። እነዚህ ሶስቱን ካገኘን ሱር ታክስን ለማስላት እንችላለን ማለት ነው። በመቀጠል ሱር ታክሱን ወደ ማስላት ስንሄድ መጀመሪያ ማድረግ የሚኖርብን ነገር ምንድን ነው? ሀ ለና ሐመሩሃን መደመር ይኖርብናል ማለት ነው። በሌላ አነጋገር ሲአይኤፍ ሲደመር የጉምሩክ ቀረጥ ሲደመር ኤክሳይዝ ታክስ የምናገኘው ውጤት ላይ ሱር ታክሱን እናሰላለን ማለት ነው። በዚህ መሰረት ሀ ለና ሐመሩሃን ስንደምር 1773562 ብር ከ50 ሳንቲም ይመጣል ማለት ነው። ስለዚህ ከወደ ሀገር ውስጥ ሲገቡ ከሱርታክስ ነጻ ከተደረጉት በስተቀር የሱርታክስ የሚከፈልባቸው ምርቶች ወደ ሀገር ውስጥ በሚገቡበት ጊዜ የሚከፈልባቸው የሱርታክስ ምጣኔ ተመሳሳይ 10 በመቶ ስለሆነ 1773562 ብር ከ50 ሳንቲምን በ10 በመቶ ማበዛት ይኖርብናል። ይህንን ስናደርግ 177356 ብር ከ25 ሳንቲም ይመጣል ማለት ነው። ስለዚህ በምሳሌያችን መሰረት ይህ ተሽከርካሪ ወደ ሀገር ውስጥ ሲገባ የሚከፈለው ሱር ታክስ 177356 ብር ከ25 ሳንቲም ይመጣል ማለት ነው። ስለዚህ ሱር ታክስ እንዴት እንደሚሰላ በበቂ ምሳሌ ተመልክተናል ብዬ አምናለሁ። ክቡራትና ክቡራን ተመልካቾቻችን ለዛሬ ይዘንላችሁ የመጣነው ትምህርታዊ ቪዲዮ ይሄንን ይመስላል በቂ ግንዛቤ እንዳገኛችሁበት ተስፋ አድርጋለሁ። ማንኛውንም ጥያቄና አስተያየት ካላችሁ በኮሜንት ስር እንድታስቀምጡልን እየጠየኩ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን እንድትሆኑ እጠይቃለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩን።